ሰላም ጤና ይስጥልን፣ የተከበራችሁ የተወደዳችሁ ባለም ዙሪያ የምትገኙ ጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የአክብሮ ሰላምታችን በያላችሁበት የምድር ዳርቻው ሁሉ ድረሳችሁ እያልን የህዳር 22 ቀን 2018 ዓመተ ምህረት የጣና ቴሌቪዥን የቀን ዜናችንን ዘንላችሁ ቀርበናል እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋብዝን የሰዓቱን ዜናዎች አስቀድመን ርዕሶቹን እናስደምጣችኋለን። ወሎ ላይ ፋኖ ድል ተቀዳጅቷል። በሁለት ታላላቅ ግንባሮች ፋኖ የተቀዳጃቸው ድሎች ምን ይመስላሉ? የወሎ ትንቅንቅ አሁናዊ መረጃስ ምን ይመስላል? የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ቀዳሚ መረጃችን ነው። አፋድ በቅርቡ ያሳለፈውን ከፍተኛ ውሳኔ አስመልክቶ መሪዎቹ ምላሽ ሰጥተዋል። ለመሆኑ በካፕቴን ማስረሻ ሰጤና ሌላ ስራ አስፈጻሚ አባሉ ላይ አፋድ የጨከነው በምን ምክንያት ነው? የፋኖ መሪው የሰጠውን ማብራሪያ ዜናችን አካቶ ያሰናዳነውን ዘገባ እናስደምጣችኋለን። ጎጃምና ሸዋ ታላቅ ድል ተሰምቷል። ጎጃም ላይ የተፈጸመውን ሁሉን አቀፍ ድልና ከአዲስ አበባ በቅርብ ርቀት መኮይ ላይ ፋኖ የፈጸመውን ታላቅ ጀብዱ በአንድ ላይ የምሰሙት የፋኖ የተጋድሎ ዜና ነው። ከስድስት ወራት በፊት ጣና ቴሌቪዥን ያስተላለፈው ዘገባና የቢሆን ትንታኔ ዛሬ እውን ሆኗል። በአማራ ክልል እንዲገባ ከብልጽግናውና ከሌሎች ያሉች ትብብር የሰጠው ህወሓት ከራያን ለማጣስ ከራያ ቆቦና ዙሪያው በሚገኙ ቀበሌዎች አማራ አስፈላጊዎችን ለውትድርና እየመለመለ መሆኑን የሚያጋልጥ መረጃ ዛሬ ይፋ ሆኗል። ዜናችን በስፋት ያስደምጣችኋል። መግደል መሸነፍ ነው ሲሉ የነበሩት የብልጽግናው ሊቀመንበር የንጹሃንንና ማንነት ተኮር ግድያዎችን የተቃወመው ዲያቆን በእሳቸው ቀጥተኛ ትዕዛዝ እንዲታሰር አድርገዋል። በዚህ ጉዳይ ጣና ቴሌቪዥን ያሰናዳ ነው አጠር ያለ ዜናለስ ሰዓቱን ጠብቆ ሲቀርብ ታደምጡታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የቀን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለ እንጠራለን። በቀጥታ ወደ ዝርዝር ዘገባው እናልፋለን። መብረቅ ክፍለ ጦር ወግዲ ወረዳ ላይ ድል ማድረጉን አስታወቀም። የአማራ ፋኖ ቢሮ ኃይል አጼ ምኒልክ እዝ ንጉስ ሚካኤል ኮር መብረቆ ክፍለ ጦር ወግዲ ወረዳ ላይ ልዩ ቦታ ወደ ጎረንጃ አቅጣጫ ማጥቃት ካደረገው የብልጽግና ሰራዊት 105ኛ ክፍለ ጦር እንዲሁም አድማ ብተናና ሚሊሻ ጋር ትናንት ዳር 21 ቀን 2018 ዓ.ም ምረት ከጠዋቱ 1 ሰዓት ተኩል ጀምሮ እስከ ምሽት 1 ሰዓት ብርቱ ትንቅንቅና ተጋድሎ በማድረግ ድል ማስመዝገቡን የኮሩ ቃል አቀባይ ክፍል አስታውቋል። ሙሉ ቀን በኋላ ፍልሚያ መብረቆ ክፍለ ጦር በብልጽ ምር ጦር ኮማንዶ ሰራዊት ማጥቃትን በሚገባ መመከት ችሏል። የብልጽግና ሰራዊት በከፍተኛ ቁጥር ተንቀሳቅሶ ያደረገ የማጥቃት ሙከራ በመብረቆ ክፍለ ጦር ሰራዊት በሚገባ ተመክቶ በመልሶ ማጥቃት በርካታ ቁጥር ያለ የብልጽግናን ሰራዊት ሙትና ቁስለኛ በማድረግ ቀጠናቸውን በማስከበር ድል ማስመዝገባቸው ታውቋል። ይህ በእንዲህ እንዳለ አፋ በአፄ ምኒልክ ህዝብ በዋግምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣ አቅራቢያ ታላቅ ድል መቀዳጀቱን አስታውቋል። በብሔረሰብ አስተዳደር ዞኑ ጋዝጊብላ ላይ ፋኖ በፈጸመው የደፈጣ ጥቃት የተገናውን ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሶበታል ተብሏል። የጣና ቴሌቪዥን ምንጮች እንደገለጹት የብልጽግናው ሰራዊት ከወረዳ ከተሞች እየተነሳ በሌሊት ወደ ፋኖ ቀጠና ዘልቆ ለመግባት ሙከራ እያደረገ ቢሆንም ፋኖ በሚያደርስበት ጸረ ማጥቃት ጉዳት እያስተናገደ ተመልሷል ብለዋል። በብልጽግናው መከላከያና፣ በባዲ ሜልሻ እንዲሁም አድማ ብተና አባላት የተቀናጀ ዘመቻ እያደረገ ያለው የአማራ ፋኖ የሚፈጽመው ተከታታይና ውጤታማ የደፈጣ ጥቃት የብልጽግናውን ጥምር ጦር ከፍተኛ ጉዳት ያደረሰበት ሲሆን ብርቱ ምት ያረፈበት የብልጽግናው ሰራ በተኩስ ሩምታ ከተሞችን ውጥረት እንዳነገሰባቸው የጣና ቴሌቪዥን ምንጮች አክለው ገልጸዋል። የአማራ ፋኖ በተጠናና በታቀደ ኦፕሬሽን ጠላትን ሙትና ቆስለኛ ከማድረግ በተጨማሪም በጠላት እቅድ የሚሰሩ ኦፕሬሽኖችንም በማምከን ላይ እንገኛለን ብለዋል። ምንጮቻችን አክለውም ፋኖ ከጋዝ ጊብላ ወረዳ ዋና ከተማ አስ ከተማ እንዲሁም ከተለያየ አቅጣጫ ለልዩ ዘመቻ የወጣውን የብልጽግና ሰራዊት በተቀናጀ ዘመቻ እየመከተው ይገኛል ብለዋል። የብልጽግናው ሰራዊት ለልዩ ዘመቻ አቀንቶ በፋኖ ላይ በከፈተው ውጊያና ሲሆንና ፋኖ በፈጸመው የተቀናጀ ጸረ ማጥቃት ከ19 በላይ የስርዓቱ ጥምር ጦር ሞትና ቆስለኛ መሆናቸውን የገለጹት ምንጮቻችን የጋዝጊብላው ተጋድሎ በተደረገበት አካባቢዎች የሚኖረው ህዝብ ከ11 በላይ ቆስለኞችን በመከላከያ ተገደው ወደ ህክምና ተቋማት ተሸክመው እንዲወስዱ መደረጋቸውን ለጣና ቴሌቪዥን ተናግረዋል። ምንጮቻችን አክለውም ወደ ህክምና ከገቡት መካከል አብዛኞቹ ከባድ ቆስለኛ በመሆናቸው የመትረፍ እድል የላቸውም ብለዋል። የአስ ከተማ ነዋሪዎች በበኩላቸው ለጣና ቴሌቪዥን እንደገለጹት ለሰዓታት በዘለ ው የጋዝ ግብላው ውጊያ በርካታ የመንግስት የጸጥታ ኃይሎች መሞታቸውን ተከትሎ በወረዳው የሚገኘው የብልጽግና ጦር በነዋሪዎች ላይ የሰብአዊ ድርጊት እየፈጸመ እንደሆነ ገልጸዋል። እነ ማስረሻ የታገዱት እጅ ከፈንጅ ተይዘው ነው። አፋድ የአማራ ፋኖ ህዝባዊ ድርጅት አፋድ በቅርቡ ከድርጅቱ ስራ አስፈጻሚነት ስላገዳቸው ሁለቱ ስራ አስፈጻሚዎች በሰጠው ማብራሪያ ሁለቱም የስራ አስፈጻሚዎች ከጠላት ጋር ሲደራደሩ እጅ ከፈንጅ በመያዛቸው ነው ብሏል። የካፕቴን ማስረሻ ሰጤንና አቶ መስፍን አባተን ከስራ አስፈጻሚነትም ሆነ ከአባልነት የታገዱበትን ምክንያት አስመልክቶ አስተያየቱን ለጣና ቴሌቪዥን የሰጠው የድርጅቱ ምክትል ቃል አቀባይ አርበኛ አበበ ሙላቱ፣ መረጃዎችን ይዘን ስንከታተል ከቆየን በኋላ በተጨባጭ ማስረጃ ስለተገኘባቸው ነው የታገዱት ብሏል። የድርጅቱ ፖለቲካ ዘርፍ ኃላፊ አርበኛ ፕሮፌሰር ጌታ አስራደና የጎጃም ጠቅላይ ግዛት እዝ ዋና አዛዥ ሆኖ የተመደበው አርበኛ ኢንጂነር አሻግሬ ባየ በበኩላቸው ሁለቱ የድርጅት ስራ አስፈጻሚዎች ከድርጅቱ ዓላማ ፈጹም ባፈነገጠ መልኩ ከጠላት ጋር ግንኙነት ማድረጋቸውን ደርሰንበታል ሲሉ ለአንከር ሚዲያ ተናግረዋል። የአፋር ጎጃም ጠቅላይ ግዛት እዝ ዋና አዛዥ አርበኛ ኢንጂነር አሻግሬ ባየ በድርጅታችን ውስጥ የሚንቀሳቀስ የተቋሙን መርህ እስካልጣሰ ድረስ ማንም ሰው ወከባና እግድ እንደማይጥልበት ሊታወቅ ይገባል። ነገር ግን ሀብቴን ማስረሻ ሰጤና መስፈን ከፈለኝ የታገዱበት ምክንያት ከብልጽግና መንግስት ጋር ግንኙነት ፈጥረውና ተልኮ ተቀብለው ድርጅቱን ለማፍረስ ሲሰሩ በማስረጃ ስለተደረሰባቸው ነው ብሏል። አርበኛ ኢንጂነር አሻግሪ አክሎም ድርጅቱ ባደረገው ጥብቅ ክትትል መሰረት የአመራሮቹ ማስረጃ እጃችን እንደገባ ሲያውቁና አስተዳደራዊ እርምጃ እንደሚወሰድባቸው ሲረዱ ከአመራሩና ከሰራዊቱ ተሰውረው ጠፍተዋል ሲል ገልጿል። ከዚህ በፊት ከድርጅቱ እውቅና ውጭ ከብልጽግና መሪዎች ጋር መርህ አልባ ግንኙነት ሲያደርግ የተገኘ የድርጅቱ መረጃና ደህንነት ኃላፊ የነበረው አቶ መስፍን ከፈለኝን በተመለከተ አርበኛ ሻግሬ ሲናገርም ድርጅቱ በወሰደው ፈጣን እርምጃ በወሎ ቤት አማራ ጠቅላይ ግዛት በቁጥጥር ስር ውሎ ነገሮች እየተጣሩ እንደቆዩና በድርጅቱ ውስጥ ሌሎች እጆች ስለመኖራቸውም ለማረጋገጥ በትዕግስት ምርመራ ሲደረግ ቆይቷል። በመጨረሻም ድርጅቱ ተጨባጭ ማስረጃ በማግኘቱ ውሳኔ ማሳረፉንና ከአባልነትና ከስራ አስፈጻሚነት እንዳገዳቸው ተናግሯል። አርበኛ ፕሮፌሰር ጌታ ስራደ በበኩሉ ድርጅታችን አፋድ በባህሪው ከፍተኛ ዲሞክራሲ የሚለማመድና ሰራዊቱም ነጻነትን የሚሰጥ ነው። ይህ የሚሆነው ግን በሀሳብ ደረጃ ለሚሞግትና የኔ ሀሳብ የተሻለ ነው ብሎ ለሚያቀርብ አካል የተዘረጋ ነጻነት ነው ብለዋል። አፋሕድ ከተመሰረተ ጀምሮ በጽኑ መሰረት ላይ ቆሞ ብዙ መስዋዕትነት ተከፍሎበታል ሲል የተናገረው አርበኛ ፕሮፌሰር ጌታ ስራደ በደጋፊዎቻቸውና በህዝብ ዘንድ ሳይቀር የተነሱ ትችቶችና ሀሜቶች እንደነበሩ ገልጾ በተቋማዊ አሰራር በጥንቃቄ ሲመረምሩ ከቆዩ በኋላ በድብቅ ከጠላት ጋር የሚደረግ ተጨባጭ ማስረጃ ማግኘታቸውንና ድርጅቱ ተጠርጣሪዎችን አስሮ ለመመርመር ዝግጅት እያደረ እየተደረገ በነበረበት ሰዓት ግለሰቦቹ ከሰራዊቱ ተለይተው እንደተሰወሩ ገልጿል። ውሳኔውን አስመልክቶ በቀጣይ ሊያጋጥሙ የሚችሉ ችግሮች የሚፈቱበትን መንገድ በተመለከተ አርበኛ ጌታ ሲናገርም በተጨባጭ ማስረጃ የተጠርጣሪዎቹ ከድርጅቱ መታገድ በጥርጣሬ ውስጥ ይኖር ለነበረው የሰራዊት አባላትና ለደጋፊዎቻችን እውነታው በመገለጹ እና አጥፊዎችም የሰጣቸውን ተልኮ ተቀብለው በድርጅቱና በህልውና ትግሉ ላይ የከፋ ጉዳት ሳያደርሱ የተጠና እርምጃ መወሰዱ ለትግላችን ትልቅ ሚና አለው። በዚህ መንገድ ችግሮችን እያጠ ቀራን ትግላችንን ከጠላት ጠለፋ እንጠብቃለን ሲል ተናግሯል። የብልጽግና ሠራዊት መፍረሱን ቀጥሏል። የአማራ ፋኖ የበረት ዓመት የብልጽግናውን ሥርዓት እያሽመደምደው ሲሆን፣ የሥርዓቱ ጸረ ሕዝብ አቋም ደግሞ ሠራዊቱን እያፈረሰው ይገኛል። ባለፉት ሀያ ቀናት በተከታታይ በአማካኝ በቀን ስምንት የብልጽግናን ሠራዊት የሚያስኮበልለው አፋ በአፄ ቴዎድሮስ እዝ 201ኛ ኮር ዛሬም ገና በጠዋቱ አራት የብልጽግና ሠራዊት አባላትን ተቀብሏል። በመስራቅ ጎጃም ዞን የተሰማራውና በጄኔራል ብርሃኑ ጥላውን የሚመራው ስድስተኛ እዝ በተከታታይ ሠራዊቱ እየኮበለለ ፋኖን እየተቀላቀለ ሲሆን በዛሬው እለት ደግሞ ደግሞ የ602ኛ ኮር 14ኛ ክፍለ ጦር አንደኛ ሬጅመንት አባላትና የ3ኛ ሬጅመንት አባላት ሙሉ ትጥቃቸውን እንዳያዙ ፋኖን መቀላቀላቸውን የ200 አንደኛ ኮር ቃላቀባይ ፋኖ አብታሙ የሱፍ አስታውቋል። ፋኖ አብታሙ አክሎም የብልጽግናውን ሰራዊት ክደው የመጡት የሰራዊቱ አባላት የአፋ ባጽ ቴዎድሮስ 200 አንደኛ ኮር 64ኛ፣ 74ኛና 54ኛ ክፍለ ጦርን ከነ ሙሉ ትጥቃቸው ተቀላቅለዋል። ወደ ሰራዊታችን የተቀላቀሉት የብልጽግና ሰራዊት አባላትም ፍቅሩ ድረስ፣ ካቻ ፈረደ፣ አበራ ጨልቄሳና ሞላ ይሆናልኝ መልካም የተባሉ ናቸው ሲል ተናግሯል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በተከታታይ ከሚያደርጋቸው የግንባር ተጋድሎች በተጓዳኝ የህዝብ ውይይት የጊዜው አስተዳደር መዋቅር ዝርጋታና በመረጃና ደህንነት ክንፉ በኩል የብልጽግናን ሰራዊት ማስኮብለልን አጠናክሮ የቀጠለበት የውጊያ እቅዱ አድርጎታል። በዚህም መሰረት ባለፉት ሁለት ሳምንታት ብቻ በድምሩ ከአንድ መቶ ሀያ በላይ የብልጽግና ሰራዊት አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ይታወቃል። ይህ በእንዲህ እንዳለ በማህበረሰባዊ ልማትና አገልግሎቶች ዘርፍ ንቁ ተሳትፎ እያደረገ ያለው ሁለት መቶ አንደኛ ኮር በነማይ ወረዳ ከዲማ ጊዮርጊስ እስከ ጠለማ ባለው ቀጠና የፈረሱ መንገዶችን ጥገና የሚያደርጉ ተቋማትና ድርጅቶችን ለማህበረሰቡ አገልግሎት እንዲሰጡ የክትትል ድጋፍና የማስተባበር ስራ እየሰራ መሆኑን ፋኖ አብታሙ የሱፍ አስታውቋል። በዚህም ለህዝብ አገልግሎት የሚውሉ የመሰረተ ልማት ጥያቄዎችን ለመመለስ የሚሰሩ ማንኛውንም ድርጅትና ተቋማት ፋኖ በሚያስተዳድራቸው ቀጠናዎች ሙሉ ጥበቃ፣ ድጋፍና የማስተባበር ስራ የምናደርግ መሆኑን በመገንዘብ የጋራ አማራዊ ግዴታችን እንወጣ ሲል ፋኖ አብታሙ የሱፍ ጥሪ አቅርቧል። በሌላ የተጋድሎ መረጃ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት

መሐመድ ቢሆነኝ ኮር አስቴጎማ ክፍለ ጦር ታላቅ ድል መቀዳጀቱን የኮር ሚዲያና ኮሚኒኬሽን ክፍል አስታወቀም። የዕለቱን ተጋድሎ አስመልክቶ መሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል ባደረሰን መረጃ የአስቴጎማ ተራራ ክፍለ ጦር መኮይ ከተማን በመቆጣጠር በተረኛው ብልጽግና ጦር ላይ ታላቅ ጀብድ ሲፈጽም አርፍዷል ብሏል። የኮር ሚዲያና ኮሚኒኬሽን ክፍል ዛሬ ከማለዳው ጀምሮ እንደ አዲስ በተጀመረው ተጋድሎ የአፋር ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለጦር ጦር በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በ ጠላት ላይ የሚያደርገውን መደበኛና የደፈጣ ውጊያ ጠናክሮ ቀጥሏል። አስቴጎማ ተራራ ክፍለ ጦር ዘመቻ ሰማዕታት ብሎ በማወጅ በዛሬ ዕለት መኮይ ከተማን ተቆጣጥሮ ድል እየተቀዳጀ ይገኛል ብሏል። ከአሁን በፊት በዚሁ ቀጠና ጥቅምት 12 2018 ዓ.ም ከጠላት ጋር በነበረ ከባድ ትንቅንቅ ጀግኖቹ የአስቴጎማ ተራራ ክፍለ ጦር አርበኞች አርበኛ እንዳለ አውራሪስ፣ አርበኛ አስር አለቃ ትዛዙ ጣሰው፣ አርበኛ ተመስገን ጸጋውና አርበኛ ጸጋ የብልጽግናውን ሰራዊት ከባድ ምት ካሳረፉበት በኋላ በጀግንነት መውደቃቸው ይታወሳል። አዲስ መልክ የተጀመረው የክፍለ ጦሩ ልዩ ዘመቻም በእነዚህ ጓዶች የጀግንነት መስዋዕትነት ስም መሆኑን የማመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ገልጿል። ጀግኖቹ የአማራ የቁርጥ ቀን ልጆች የተሰዉበትን የአርባ ቀን መታሰቢያቸውን የክፍለ ጦሩ ዘመቻ ሰማታት ብሎ በማወጅ በዛሬው ዕለት በአንጾኪያ ገምዛ ወረዳ መኮይ ከተማ መሽጎ ያለውን የጠላት ኃይል በአራቱም አቅጣጫ በመውረር ያልታሰበ መብረቃዊ ጥቃት በመፈጸም የወንድሞቻቸውን በቀል መወጣት ተችሏል ሲል ጨምሮ ገልጿል። ከጠዋቱ አስራ ሁለት ሰዓት ጀምሮ የተካሄደው ተጋድሎ ጊዜን አስከጠናቀረበት እኩለቀንድ ድረስ እንደቀጠለ ሲሆን የብልጽግናው ሰራዊት ካምፕ ባደረጋቸው መኮይ ከተማ ባቡር ጣቢያ፣ ፖሊስ ጣቢያ፣ 44ቱ 04፣ ቴክኒክና ቆዲ በተባሉ የብልጽግና ምሽጎች ላይ የተካሄደ ኦፕሬሽን ነበር። በዚህ ኦፕሬሽንም ከ15 በላይ የብልጽግና ሰራዊት እርምጃ ሲወሰድበት፣ ከ20 የሚልቁት ደግሞ ጉዳት አስተናግደዋል ተብሏል። ህወሓት በራያ አለማጣ ታጣቂ የመለመለ መሆኑ ታወቀ። ህወሓት በራያ አለማጣ የሚያደርገው አስገዳጅ እገታ አፈሳውና የወታደር ምልመላ ካለማጣ በተጨማሪም በቆቦ እየተካሄደ መሆኑን ምንጮቻችን ተናገሩ። በራያለማጣ አለማጣ ህወሓት እየፈጸመ ያለው እገታ ዝርፊያና ግድያን እንዲሁም አስገዳጅ ወታደራዊ ምልመላ እያደረገ መሆኑን ወዜማ ሬዲዮ መዘገቡን ተከትሎ አስተያየታቸው ለጣና ቴሌቪዥን የገለጹ የአካባቢው ነዋሪዎች ድርጊቱና ወንጀሉ እየተፈጸመ ያለው በራያ አለማጣ ብቻ ሳይሆን በራያ ቆቦም ጭምር ነው ብለዋል። ህወሓት ከትግራይ ክልል ወደ አማራ ክልል ለዳግም ወረራ ከገባበት ጊዜ ጀምሮ በራያ ለማጣ ኮረምና አካባቢው ተደጋጋሚ ያፈና እገታና እስር ወንጀል ሲፈጽም መቆየቱ የሚታወስ ሲሆን በተለይም በቤተ ክህነት አገልጋዮች፣ በመምህራን በሐኪሞችና በአማራ ማንነት አስመላሽ ኮሚቴ አባላት ላይ የሚፈጽመው ወንጀል ከፍተኛ ነው። ብዙዎቹን ያፈናቸውን ግለሰቦች ወደ ትግራይ ክልል ማይጨው በመውሰድ ሲያስርና ሲያሰቃይ መቆየቱ የሚታወስ ነው። ትናንት ደግሞ ዋዜማ ሬዲዮ በራያ ለማጣ የተፈጸመውን የህወሓት ወንጀል አስመልክቶ በአሰራጨው ዘገባው ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው ያሰባሰበችው መረጃ በተለይ በራያ አምስት ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ብሏል። ይህ እገታ፣ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ መሆኑን የገለጸ ዋዜማ ሬዲዮ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው። እንደ የአካባቢ ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜው አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ነው ሲሉ ነዋሪዎች መናገራቸውን ዘግቧል። በዚህ ጸረ ህዝብ ወንጀል ውስጥ በአካባቢው በፋኖ ስም የሚንቀሳቀሱ ግለሰቦችም ተሳታፊዎች መሆናቸውን ሚዲያው ጨምሮ ዘግቧል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አለማጣ ከተማ ባለፈው ሳምንት ሁለት ወጣቶች በተከታታይ የተገደሉ ሲሆን አንድ ማንነቱ ያልታወቀ ወጣት ህዳር 13 2018 ዓ.ም ምሽት ባለማጣ ከተማ ገቢያ አካባቢ ተገድሎ ተገኝቷል። በተመሳሳይ ህዳር 15 2018 ዓ.ም ምሽት አብዲ መኮንን የተባለ ወጣት እንዲሁ በዚሁ በህወሓት ታጣቂ መገደሉ ታውቋል። በአማራ ክልል በኩል የተቋቋመው አስተዳደር ከመ ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት ሁለት ሰዓት ገዳማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ነገሩ ብሎ ዋዜማ ባሰራጨው ዘገባ ገልጿል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ጣና ቴሌቪዥን በተከታታይ መዘገባችን ይታወሳል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ አንድ ሚሊዮን ብር እንደሚጠይቁ ምንጮች ገልጸዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች ካ አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ተናግረዋል። ባለፈው አንድ ወር ገዳማ ውስጥ በህወሓት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከአንድ ዓመት በፊት አንድ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወን አያሌው፣ የቅልሻ ደብረ ሰላም መድኃኒዓለም ቤተክርስቲያን ቤተ ክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ከአሳይ መረሳ፣ የራያ አለማጣ ቤተ ክህነት ጽፈት ቤት ኃላፊ መርጌታ የማነ ብርሃን ታፈሰና ሌሎች ወጣቶች ይገኙበታል። የእነዚህን የሃይማኖት አባቶች መታገት አስመልክቶ ጣና ቴሌቪዥን በተከታታይ ዘገባዎችን መስራት ችን አይዘነጋም። ህወሓት አካባቢውን እንዲቆጣጠር የብልጽግናው መንግስትና አንዳንድ ኃይሎች ትብብር ካደረጉለት በኋላ በቀጠናው የሚፈጸመው መጠነ ሰፊ እገታ፣ አፈና፣ አስገድዶ ወደ ውትድርና መውሰድና መጠነ ሰፊ ወንጀል ተበራክቶ ቀጥሏል። ገንዘብ አለው ተብሎ የታሰበ ሰው ሁሉ እየታፈነ ሲሆን በቅርቡ አንድ ያለማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች አራት መቶ ሺህ ብር ከፍለው ማስለቀቃቸውን ለዋዜማ ነግረዋታል። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን ወይም የአደባባይ ልመና ደርሰዋል። የህወሓት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩ ከቅርብ ጊዜያት ወዲህ ነው። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አለማጣ፣ ሆረም፣ ዛታ ኦፍላና አዘቦ ባሉ የራያ ወረዳዎች ውስጥ መሆኑን ዋዜማ ቢዘግብም የጣና ቴሌቪዥን ምንጮች ግን ወንጀሉ የሚፈጸመው በራያ ቆቦና ዋጃ አካባቢዎችም ጭምር መሆኑን ተናግረዋል። በተለይ ማስገዳጅ ወታደራዊ ምልመላና አፈሳው በስፋት እየተፈጸመ ያለው በራያ ቆቦና አካባቢ መሆኑን ነዋሪዎቹ ገልጸዋል። የገጠር አካባቢ ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ እየተደረገ መሆኑን የሚናገሩት አስተያየት ሰጪዎቹ የራያ አካባቢዎች በስፋት የሚንቀሳቀሱት የህዋ ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱ ተናግረዋል። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈለጋሉ ብለው ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋል ብለዋል። በዚህ ቀጠና የብልጽግናው መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ህዳር 17 ቀን 2018 ዓ.ም ባወጣው መግለጫ ጠይቋል። ዲያቆኑ የታሰረው በጠቅላይ ሚኒስትሩ ትዕዛዝ ነው እማኞች በኦሮሚያ ክልል ምስራቅ አሩሴ ዞን በተከታታይ የተፈጸመውን የምዕመናንን ግድያ የተቃወመው ዲያቆን መታሰሩ ታውቋል። ዲያቆኑ የታሰረው ግድያውንና ግድያው የተጣራበትን መንገድ በመቃወሙ ሲሆን ለእስሩ ቀጥተኛ ምክንያት የሆነውን በብልጽግናው ሊቀመንበር ትዕዛዝ ነው ሲሉ እማኞች ተናግረዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን ላይ በምስራቅ አርሴ ዞን በተከታታይ ግድያ የተፈጸመ ሲሆን ይህን ግድያ በማህበራዊ ሚዲያ ትስስር ገጽ አውግዛል በሚል የብል ብልጽግናው ስርዓት የታሪክ ተመራማሪና ጋዜጠኛ ዲያቆን ዮሴፍ ፍሳን ማሰሩ ታውቋል። የሚነሱበትን ተቃውሞችና ትችቶችን በሙሉ በተመሳሳይ የፍረጃ ወንጀል የሚከሰ የብልጽግናው ስርዓት በማኅበራዊ ትስስር ገጹ ግድያን አውግዞ መልእክት ያስተላለፈው ዲያቆን በሽብርተኝነት ወንጀል ክስ መስርቶበታል። መግደል መሸነፍ ነው የሚሉት የብልጽግናው ሊቀመንበር መግደልን ያወገዘው ዲያቆን እንዲታሰር ቀጥተኛ ትእዛዝ የሰጡት እሳቸው ናቸው ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። ምንጮቻችን አክለውን በተጠቀሰው የወንጀል ክስ ውስጥ ሃይማኖታዊ የር በርስ ጦርነት ለመቀስቀስ በመስራት ደሞዝ እየከፈለ የሚያኖረን መንግስት በማህበራዊ ሚዲያ በመቃወም ከባድ ነውር ፈጽመሃል የሚል ወንጀል እንደቀረበበት ገልጸዋል። የኦህዴድ ብልጽግናው መንግስት አዲስ ኢምፓየር መስረታውን በፍጥነት ለመጨረስ በሚያደርገው ጉዞ ውስጥ የሚሰራቸውን ወንጀሎች ያጋለጡበትን ሁሉ እያፈነ እያሰቃየ መሄድን የመረጠ ዘመኑን የማይዋጅ ስብስብ ነው ሲሉ የፖለቲካ ተንታኛችን ገልጸዋል። የአማራ ምሁራን፣ ፖለቲከኞችና ጋዜጠኞች ያለምንም ፍርድ እስር ቤት ታስረው ዓመታትን ማስቆጠራቸው ይታወቃል። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን፣ የቀን ዜናችን የተከታተላችሁትን ይመስል ነበር። በመሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።